ከአቤልና ከቃዬል ጋር የተያዙ ነገሮች በጣም ብዙ ነገሮች እየተፈጠሩ ነው። ንጹህ ደም እየፈሰሰ ነው። ቃዬሎች ደግሞ ፈታ ብለው የሚኖሩ እየመሰሉ ነው። እውነት ግን እንደዛ ነው? አቤሎች ዝም ብሎ ደማቸው እየፈሰሰ በየሜዳው እየቀረ፣ ቃዬሎች ደግሞ ፈታ ብለው ሪላክስ አድርገው ዘና እያሉ እየኖሩ ነው። በእውነት እንደዛ ነው? ሰማይና ምድር አዛዥ ፈጣሪ ዳኛ የለውም? እ እንዴ! አሁን ይህንን እንደው በሁለት ሶስት ጉዳዮች ላይ እናስታውስ። አሁን ግብፃዊው ቄስ አላዛር ሩት ሶፌዝ በሚለው ላይ ፎቶቸውን እስቲ ከዚህ ጋር እንደቻልኩት አጋራችኋለሁ። እሳቸው ሰሞኑን ሲናገሩ ሁለት የሚገራርሙ ታሪኮች ሲጠቅሱ ሰማሁ። አንደኛው ሁለት እህታማቾች እናታቸውን በእኛ ምክንያት በጣም መልካም ነገር ይገጥምሻል ደስ ይልሻል፣ በረከት እግዚአብሔር በረከት በበረከት ያደርግሻል ምናም ብለው እናትየውን አጽናንተውን ብለው ዲያቆኑም፣ ቤተ መቅደስ ሲቀድስ የነበረው ዲያቆን፣ ፊታቸው በጣም ብርሃን ነበር፣ ደስ ሲሉ ነበረ አለ። እና እነዚህ ሴቶች መሞታቸውን ያውቁ ነበር። እንግዲህ አሁን ቄሱ ሲናገሩት ነው፣ ግርም እያለኝ ነው። እናትየው እስካሁን የምትነግረ እያስደመመኝ ነው። በጣም ተጽናንቻለሁ እናትየ አለች። ለምን እህ ልጆቿ ሁለቱ ሴቶች ልጆቿ ነግረዋታል። በእኛ ምክንያት ብዙ በረከት ያገኝሻል ብለው ለእናታቸው ምንድን፣ ታዲያ የገጠማቸው በፈንጂ ተገደሉ። ቅዳሴ ላይ ቤተ መቅደስ አሉ፣ በፈንጂ አክራሪዎች ገደሏቸው ቤተ መቅደሱ ላይ እና ያ ዲያቆኑ ተርፎ ፊታቸው ምን ይመስል እንደነበረ አይቶ ለቄሱ ነገራቸው። ብርሃናማ እንደነበሩ ደስተኞች እንደነበሩ ማለት፣ ክርስቲያን እስከ መጨረሻው ሰዓት ድረስ የሚጨነቅ እንዳልሆነ በዚህ ታወቀ ማለት ነው። እናትየዋም በጣም እንደተጽናናች ቄሱ እንደውም እንደከበዳቸው እያዘኑ ነው የነገሩ። እናትዮ በጣም ተጽናንተዋል። በጣም በጣም ወደ ክርስቶስ ወደ እግዚአብሔር ሄዱ። ልጆቼ እውነትም በረከት ይገጥምሻል ብለው ነበረ ካህናት የከተማዋ ሰዎች፣ ጓደኞቻቸው፣ ዲያቆናት፣ የቤተ ክርስቲያን ሰዎች፣ ሰባኪያን፣ መዘምራን በጣም አጽናኑኝ። እግዚአብሔር በረከቱን በቤት ያመጣ። በልጆቼ መሞት ተስፋ አልቆረጥኩ፣ እጅግ በጣም ደስ ብሎኛል አሉ። እኚህ ግብፃዊ ናት። ሌላም ደግሞ አክራሪዎች 21 ባሎችን ገደሉ። የ21ዱ ባሎች ሚስቶቻቸው ተጠየቁ። አክራሪዎቹን ብታገኟቸው ምን ታደርጋላችሁ ተብለው እንግዲህ ባሎቻቸው የሞቱባቸው ሚስቶች ናቸው አስቡ ሀያ አንድ ናቸው አስተውላችሁታ ሀዘን ላይ ናቸው ችግር ላይ ናቸው ለቅሶ ላይ ናቸው እና ምንድን ያሉት ቤታችንን አይወዱትም የደሃ ቤት ነው ብለው ደካማ ስለሆነ ኑሯችን እንደው ካልተጸየፉት ቤታችን አስገብተን ጋብዘን አብልተን አጠጥተን ይቅርታ እንዳደረግንላቸው እንነግራቸው ነበር በተቻለን መጠን ይህን ይቅርታ ያስተማረን ክርስቶስ እንደሆነም እናስተዋውቃቸው ነበር ለማን ለአክራሪዎቹ ለገዳዮቹ ክርስቲያን እንዲህ ነው አቤት ክርስትና አለ እንግዲህ ያስቀናል አሁን እንደዚህ አይነት ክርስትና አያስቀናም ታዲያ እንደዚህ አይነት እምነት ምክንያቱም ምንም አቅም ቢኖራቸው ሚስቶች ለመበቀል ፈቃደኛ አይደሉም። አቅም ስለሌላቸው አይደለም። ልጇ ቤተክርስቲያን በፈንጂ የሞተችባትም እናት አቅም ስለሌላት አይደለም። አቅም መኖር አለመኖሩ አይደለም። ትክክለኛ ተበቃይ፣ ትክክለኛ ዋጋ ከፋይ ክርስቶስ እንደሆነ የሚያምን ሰው እንዲህ ነው የሚያደርገው ማለት ነው። አሁን ሰሞኑን ደግሞ ዩክሬናዊት እህታችን በአንድ አሜሪካዊ ተገደለች። ምንም የማያውቃት አይተናል። እንግዲህ ያው ዜናው እየሰማን ዝም ብሎ ከትራንስፖርት ከኋላ ተነስቶ በጩቤ ገደላት። የት ያውቃታል? የት ታውቃዋለች? እሷ ከዩክሬን አሜሪካ የሄደችው ሕይወቷን ልትቀይር ኑሯን ልታስተካክል ቤተሰቧን ልትረዳ ነው። እንደ አፍሪካውያን፣ እንደ ኢትዮጵያውያን፣ እንደ ቻይናውያን፣ እንደ ፊሊፒንሶች ነው አሜሪካ እንደ ህንዶችን የገባችው፣ ስራ ሰርታ ኑሯን ቀይራ ሕይወቷን አስተካክላ ትዳር ይዛ ቤተሰቦቿን። በአካባቢዋ በጣም ተወዳጅ ነች። ከመጣች ቅርብ ጊዜዋ ነው ነው ያሉት አሜሪካ ውስጥ። አሁን ስንሰማ ገዳዩ የተለያየ ችግር አለን እኛ። ገዳዩ ችግር ይኖርበት አይኖርበት አይመለከትም። ምን ማሰብ ያለብን ነው። ደም ፈሷል። ንጹህ ደም ፈሷል። ስራ ለመስራት ይወጣች፣ በሰላም ደርሼ ልመለስ ያለች እህት አለችን። ለምን ተገደለች? ምንም ይህ በሽታ ነው፣ ጋኔን ነው፣ ሰው ነው ብለን ማሰብ የለብንም። ይሄ ቃዬል ነው። ይሄ ቃዬል ነው። ምናልባትም ከቃዬል የከፋ ቃዬልስ ወንድሜ በረከት ዬን፣ ወሰደብኝ ብሎ ነው ከእግዚአብሔር ጋር ሆነ በረከት አገኘ ብሎ ተናዶበት ቀንቶበት ሊሆን ምን አጠፋች? ይችላታችን ዛሬ በአዲስ አበባ በየክፍለ ሀገሩ፣ በአፍሪካ ውስጥ፣ በአረብ ሀገር ውስጥ፣ በአውሮፓ፣ በአሜሪካ እንደዚህ ደም እየፈሰሰ ነው። አቤላዊ ንጹህ ደም ለመቀየር ህይወት ለማስተካከል ኑሯቸውን ለማቃናት የሚያስቡ እህቶቻችን ወንድሞቻችን ህፃናቶች አባት እናቶች በግፍ እየተገደሉ ነው በሀገራችን ላለው ነገር አብዝተን እየጸለይን ነው በምንችለው ቤተ ክርስቲያኑ በዘውትር ጸሎቷን አላቋረጠችም ብርቱ የሆኑ ጎበዝ የሆኑ ሰዎች ሱባኤ እየያዙ ጸሎት እየጸለዩ ነው አዎ ደም እየፈሰሰ ነዋ ማን ነው እየፈሰሰ ያለው? ክርስቶስ እየተገደለ ነው። ድጋሚ እየተሰቀለ ነው። ክርስቶስ ንጹህ፣ ክርስቶስ ንጹህ በግ፣ ንጹሃን ክርስቲያኖች የሆኑ ንጹሃን ሰዎች የዋሃን ምስኪኖች የሆኑ ለመኖር እግዚአብሔር በፈጠራችላት በፈጠረላቸው ዓለም ላይ እግዚአብሔር በፈጠረልን ምድር ላይ ንጹህን አየር ንጹህን ሰማይ ንጹህን ምድር እንደ አቤል የሚኖሩበት ሰዎች እንዳይኖሩ እንቅፋት የሆኑ ደግሞ በጣም በረቀቀ መልኩ በሴራ የሚገድሉ ሰዎችም አሉ በሴራ የሰውን ሽባ የሚያረጉ የሚያሸማቅቁ ወኔ ሞራሉን ትኩረትን የሚገድሉ የሰውን ፍላጎት የሚያቀጭጩ የሰውን ሞራል የሚሰብሩ ቅስም የሚገድሉ በጣም ብዙ ሰዎች አሉ እግዚአብሔር ግን ዛሬም ከአቤል ጋር ነው ይላል ኦሪት ዘፍጥረት ምዕራፍ አራት እንዴት ይላል ወንድምህ አቤል የት ነው ይላል እህትህ የት ነች እናትህ የት ነች አባትህ የት ነው ህፃናቶቹ የት ገቡ ሰራተኞች ሁኔታ አደረስካቸው? ጥበቃዎቹ፣ ጽዳት ሰራተኞች፣ ተላላኪዎቹ፣ ሹፌሮቹ የት ናቸው ይላል እግዚአብሔር። ዛሬም ገዳዮችን፣ ቃየሎችን፣ ክፉዎችን እግዚአብሔር ይጠይቃል። እናት ላትጠይቅ ትችላለች። አባት አቅም ስለሌለው ላይጠይቅ ይችላል። አቅምም ቢኖረው መናገር የማይችል በጣም ብዙ ሰው አለ ዛሬ። አዎ ብዙ እግዚአብሔር ግን ዛሬም ይጠይቃል። የሚጠይቃል የሟችን ሞት አልፈቅድም ብሏል። መግደልም ማዳንም የሱ ስራ ነው። በምሳሌውና በአራያው የፈጠረው የእያንዳንዱ ሰው ደም በከንቱ እንዲፈስ እግዚአብሔር አይፈልግም። ሰው ደሙ እንዲፈስ አደለም። እግዚአብሔር የፈጠረው ንጹሕ ሰው ነው። በክብር ነው የፈጠረው አራያውና ምሳሌው እግዚአብሔርን ነው ሰው የሚመስለው። የሚሰራ ሰው፣ ለዞው የሚጸልይ ሰው፣ የሚሰግድ ሰው፣ እግዚአብሔርን የሚያመሰግን ሰው፣ ካህናት፣ ዲያቆናት፣ መነኮሳት እየተገደሉ አይደለም አቤል ደግሞ እየፈሰሰ ነው። ቃይል ደግሞ እየኮራ ግን አይደለም። ምክንያቱም ገዳይ ሀጥ ማንም ሳያሳድደው ይሸሻል የተባለ አይ ያፈሰሰው ደም ምንድነው ያለው ወንድሜ፣ የታለህ፣ የታለች ይችላል። እግዚአብሔር አሁ መመለስ ስለማይችሉ ይቅበዘበዛሉ። ለኃጢአተኞች ሰላም የላቸውም ተብሎ ተጽፏል። ለክፎች ሰላም የላቸውም፣ ለአመፀኞች ሰላም የላቸውም። ስለዚህ የሚያስፈልገን ለእኛ ምንድን ነው ማለት ነው? አቤላዊ ልብ ነው የሚያስፈልገን። ምን አይነት ደስተኛ እግዚአብሔር ስለፈጠረው ደስ የሚለው ጸሎቱንም በሰዓቱ ሄዶ የሚያደርስ መስዋዕቱን በአግባቡ የሚያቀርብ፣ የሚያስቀድስ፣ የሚቆርብ፣ ንስሓ የሚገባ፣ መጽሐፍት የሚያነብ፣ ቅዱሳት ቦታዎች የሚሄድ፣ የታመመ የሚጠይቅ፣ የተራቆተ የሚያለብስ፣ የተቸገረ የሚረዳ፣ ያዘነ የሚያጽናና፣ የታመመ የሚጠይቅ፣ የታሰረውን ሄዶ እንዴት ነህ የሚለው፣ የተሰደዱትን፣ የተጨነቁትን፣ እንግዳ የሆኑት፣ ግራ የገባቸውን የሚያዝረጋጋለት ክርስቶስ ከእነሱ ጋር ነው ያለው። ይሄ አይነት ሰው ሲገደል ክርስቶስ ያመዋል፣ ያመዋል። ወንድምህ የት ነው? እህትህ የት ነች? የት ቤት አስገባቸው ሕፃናቶቹን የት ይላል። የስታቲስቲክስ ቢሮ፣ የመንግስት ባለስልጣናት፣ የአሜሪካ መንግስት፣ የውጭ ጉዳይ ሚኒስቴሮች ላይናገሩ ይችላሉ፣ ሊያድበሰብሱት ይችላሉ። የፖለቲካ ጉዳይ ስለሆነ ሊሸፋፈን ይችላል። የእያንዳንዲቷ ሰው ነፍስ አይደለም የእያንዳንዲቷን ሰው ጸጉር ቆጥሮ የሚያቅ እግዚአብሔር ሰው አላግባብ እንዲቀነስበት ማንም እንዲቀነስበት አይፈልግም፣ ለዛውም በቃዬል። ስለዚህ ክርስቲያን መፍራት የለበትም። ክርስቲያን ተፈጥሮ የፍርሃትን መንፈስ አይደለም የተቀበልነው ይላል መጽሐፍ ቅዱስ። ክርስቲያን አቤላዊ ነፃነት ነው ያለው። አቤል ብለን ልጆችን ስም የምንጠራው? አቤል የሚባሉ ሰዎችን የምናደንቀው ለምንድን ነው? አቤላዊ ጸባይ እንዲኖራቸው እኮ ስለምንናየ። አቤል መደሰት እኮ ነው። በአምላኩ በእግዚአብሔር ደስ መሰኘት ነው። ፀጉሩ ምንድነው የሚሉት አባቶቻችን ጥፍሩ ያልዘረዘረ፣ ቀንዱ ያልከረከረ፣ ፀጉሩ ያላረረ መስዋዕት አቤል አቀረበ የሚሉት። መስዋዕቱን ግን አይደለም እግዚአብሔር ያየው፣ ልቡ ነው። ንጹህ ልብ ነው። ንጹህ ሰው ነው ጸሎት የሚጸልየው። በመጽሐፍ ቅዱስ ሌላ ሁለት እንኳ ታሪክ ተጠይቆል። ሁለት ጸሎት የሚያደርጉ ቤተ መቅደስ ሄዱና አንደኛው ወደ ውስጥ አልገባም ብሎ ፈራ። አንደኛው እንደዚህ ኃጢአተኛ ስላላደረከኝ ደስተኛ ነኝ፣ ሁለት ቀን በሳምንት ጾማለው፣ አስራት የለ ቤተክርስቲያን አስገባለው እንደዚህ እንደ ጾም አለው ጸልያለው ሰግዳ አለው ብሎ እና ደግሞ እንደዚህ ማጢአተኛ ስላላደረከኝ እንደ ሙስሊሞች፣ እንደ ፕሮቴስታንት፣ እንደ ካቶሊክ ስላላደረከኝ አመሰግናለሁ ብሎ የሚጸልይ እንደ ሰዶማዊ ልቅ አመንዝራ ስላልሆንኩኝ አመሰግናለሁ እንደነሱ ስላላደረከኝ የሚል ሰው አለ። ያኛው ደግሞ ጌታዬ በደልኩ ያንተ ልሆን አይገባኝም ፈራ ወደ ቤተ መቅደስ መግባት፣ ስርዓትን ፈጽሜ አላቅም፣ የቤተ ክርስቲያንን ስርዓት አላቅም፣ አስቀድሼ በትክክል አላቅም፣ በትክክል ጸልዬ አላቅም፣ በትክክል ጸበል ተጠምቄ ቅዳሴ አስቀድሼ ቆርቤ አላቅም፣ ስለ ማሕሌት፣ ስለ ሰዓታት፣ ስለ ኪዳን አላቅም፣ ስለ ካህናቶች፣ ስለ ስርዓቱ፣ ስለ በዓሉ አላቅም። ጌታ ሆይ እኔ ኃጢአተኛ ነኝ፣ ያንተ ልጅ ልባል አይገባኝም። እኔ ብትምረኝ ደስ ይለኛል። ማረኝ፣ ይቅርበለኝ እኔ ኃጢአተኛ፣ እኔ በደል ውስጥ በኃጢአት የተዘፈዘፍኩ የተነከርኩኝ ነኝ፣ ይቅርበለኝ ብሎ ተመለሰ። ክርስቶስ ነው ይሄን ምሳሌ ነገረ። ከሁለቱ ጻድቅ ሆኖ ወደ ቤቱ የተመለሰው የቱ ይመስላችኋል? አለ እንደዚህ ኃጢአተኛ ያላደረከኝ ብሎ ያ የተመጻደቀው ፈሪሳዊ ነው ወይስ ይሄኛው የራሱን ኃጢአት ብቻ ተናግሮ የራሱን ግፍ ብቻ ተናግሮ የተመለሰው ነው? ግልጽ ነው። ክርስቲያን እንዴ ነው የሚኖረው ሰው እያያ አይደለም መኖር ያለበት አባቴ መኖር ትችላለህ ብሎ የፈጠረክ ሳይንስ አይደለም መኖር ትችላለህ ብላ ያመጣችህ እናት የለችህም መኖር ትችላለህ ብሎ መርጦ ያመጣክ ከኳሶች መካከል መርጦ ወይ ከደብተሮች ወይ እንደ እስክሪፕቶ ወይ እንደ ሳሙና እንደ ዕቃ የመረጠክ አባት ወይ እናት የለህም እግዚአብሔር ነው። ታስፈልጋለህ፣ መኖርህን እፈልጋለሁ ብሎ ሰው ያደረገ እግዚአብሔር ነው። ስትኖር ደግሞ እንደ አቤል ነው መኖር ያለብህ ደስተኛ ሆነ። ስትበድል ደግሞ እንደዚህ ሀጥ ይቅርበለኝ እያለ የራስህን ብቻ ጉድለት መናገር ነው። እግዚአብሔር ዛሬም ለአቤላውያን ይቆረቆራል፣ ያዝናል። ወንድምህ ወዴት ነው አለ። ያን ከማለቱ በፊት ግን መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ አራት ምዕራፍ አራት የመጀመሪያዎቹ ቁጥሮች ላይ ምን እንደሚል ታጋላችሁ ከተወለዱ ካደጉ በኋላ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ካለ በኋላ የአቤል ፊት ጠቆረ። በወንድሙ ሕይወት በእህቱ ሕይወት ቀና በዘመዶቹ በቤተሰቦቹ ህይወት ደስተኛ በሆኑት ሰዎች፣ በህፃናት፣ በአረጋውያን፣ በሴቶች፣ በወንዶች። አሁን ይቺ ዩክሬናዊት አውቶቢስ ውስጥ ለመገደል ምን ምክንያት አላት? አሁን በየከተማው በየገጠሩ፣ በየመንገዱ ዳር ላይ ህፃናቶቹን ለመግደል ትልልቅ አረጋውያን ሰዎችን ለመምታት ምን ምክንያት አለ? ጉልበተኛ፣ አንተ አንተ ባለስልጣን አንተ ባለ ጊዜ አንተ ባለ አቅም በትግራይ ምድር ላይ በኤርትራ ምድር ላይ በሱዳን በሶማሊያ በአፋር እኮ ሊሆን ይችላል። የግድ አሜሪካ መሆን የለበትም። ሱዳንስ ላይ ደቡብ አፍሪካስ ላይ ቢሆን ኡጋንዳ፣ ኬንያ፣ እስራኤል፣ ኢራንና ፍልስጤምስ ቢሆን ማንንም መግደል ይቻላል እንዴ? አትግደል ተብሎ እኮ ተጽፏል። ለምን ተጻፈ? አትግደል። ገዳይኔ ነኝ ሕይወትም እኔ ነኝ። ሕይወትም የምሰጠው እኔ ነኝ። የፈጠርኩትን ሰው እንድታፈርስብኝ አልፈልግም። ካፈረስከው አፈርስሃለሁ። አትግደል፣ በቃ አትግደል። የማንንም ሞት እኔ አልፈልግም። ተመለሱና በሕይወት ኑሩ የሚል አምላክ ነው ያለው። ዛሬ ግን፣ ያው እንደምናየው፣ ብዙ አቤሎች ላይ ብዙ ንጹሃን ላይ በሴራም፣ በግልጽም፣ በስውርም፣ በዘዴም እንዲገደሉ እየተደረገ ነው። ግን እግዚአብሔር ብዙ ተባዙ ስላለ የምድር ላይ ህይወት እንግዲህ እኔ እንኳን ልጅ ሆኜ ከነበርኩበት ስድስት ቢሊዮን ወደ ስምንት ቢሊዮን ደርሷል። የሰው ልጅ ቁጥር እየበዛ ነው የመጣው ምንም እንኳን አውሮፓውያን በተለይ ሰሜን አውሮፓ ያሉት እነ ኖርዌይ የመሳሰሉት እነ ቻይና አንድ ልጅ ብቻ ውለዱ ብለው አስገድደው የነበረ ቢሆንም አሁን ደግሞ ብዙ ውለዱ፣ እባካች ውለዱ እና አሜሪካ የመሳሰሉት ውለዱ ውለዱ እያሉ ብዙ ማበረታቻ እየሰጡ ነው ለሚወልዱት። ለምን በነሱ መስሏቸው። አፍሪካ ውስጥ ግን ያ ሁሉ ሴራ፣ ያ ሁሉ የወሊድ መቆጣጠሪያ ተደርጎ ህዝቡ እየበዛ ነው። ለምን? ብዙ ተባዙ ያለው የተባበሩት መንግስታት ድርጅት፣ የአሜሪካ መንግስት፣ የሩሲያ፣ የቻይና ወይ የአውሮፓ መንግስት አይደለም። የእግዚአብሔር ቃል ኪዳን ነው። ብዙ ተባዙ ምድርንም ሙሏት። እንደ አቤል ሁኑ። እንደ ቃየል ስትሆኑ ደግሞ ተቀበዝባዥ ከንቱ ብኩን ነው ማደርጋችኋል። እግዚአብሔር እንደ አቤል ያሉትን ግን መስዋዕታቸውን ይቀበልላቸዋል። ወደ እነሱም ያያል። ያያል ማለት ማለት ነው፣ ይባርካል። ወደ ቃየል አላየም ማለት አላየም ማለት እናንተ፣ እያወራን እየሰማ ነው። እንዴት አላየም እንላለን? እግዚአብሔር አይቷል። ማየትማ አይቷል አላየም ማለት አልባረከውም አይመለከተውም በቃ ስለሱ መሞቱ መጥፋቱ ለእግዚአብሔር ጉዳዩ አይደለም ጉዳዩም የሆነው የአቤል ህይወት ነው የእያንዳንዱ አቤላዊ ህይወት የእያንዳንዲቱ አቤላዊ ትህታችን ጉዳይ እግዚአብሔርን ቅር ያሰኘዋል ማዕትና ቁጣውን ያስመጣል ስለዚህ ምንም ማድረግ የማንችል ሰዎች እንጸልይ በስልጣናችን መከላከል የምንችል ሰዎች ደግሞ እንከላከል። ስንነዳ አቤልን እንሁን። አውሮፕላን ስናበራ አቤልን እንሁን። ስንመራ፣ ባለስልጣን ስንሆን፣ በያለንም ስናስተምር እንደ አቤል እናስተምር። እግዚአብሔር ወደ አቤልና ወደ አስተማሪነቱ፣ ወደ አቤልና ወደ አቤል ገበሬውና ወደ ግብርናው፣ ወደ አቤል ሐኪሙና ወደ ህክምናው ወደ አቤል ነጋዴውና ወደ ንግዱ ተመለከተ እንዲባልልን አቤላዊ ሕይወት ያስፈልገናል በያለንበት ቦታ ማለት ነው። አቤል የተባለው የጥንቱ አቤል ብቻ አይደለም። አንተ፣ እኔ አቤል መሆን አለብን። እግዚአብሔር እንዲያይክ አትፈልግም? እንዲባርክ አትፈልግም? እግዚአብሔር ልጆችን እንዲባርክላ አትፈልግም? አቤልን እንዲመስሉ እንደ አቤል ያለ መስዋዕት እንዲያቀርቡ አድርጋቸው። ታዲያ ቃየሎች አሉ ብላ አትፍራ። አትፍራ። አትሳቀቅ ቃዬል ላይ የፈረደ እግዚአብሔር ዛሬም አለ። እንደውም ለቃዬል እኮ ምሕረት አድርጎለታል፣ ምሕረት አድርጎለታል። ኃጢአቴ እጅግ ብዙ ነች ልሸከማትም አልችልም ብሎ ተናገረ። እግዚአብሔር ከገሰጸው ከቆጣው በኋላ እኔ ወንድሜ ጠባቂ ነኝ እንጃ የታለ ወንድም ሲለው ባለ ጊዜ በል እንግዲህ ከአንተ የተነሳ ስራ የተረገመ ይሁን፣ ውጤታማ አትሁን፣ ያገኘ ሁሉ ያስፈራራ፣ ያስደንግጥግ በመንገድ ያገኘ ይገልሃል አለው። አረ ኃጢአት የበዛብኝ ልሸከመው አልችልም አለ። በቃሽ እንዳትሞት ምልክት አደርግልሃለሁ አለ። እግዚአብሔር ምልክት አደረገለት። አዎ እድሜ ያገኘ ኖረ። ይቅርታ ጠይቁ እኮ ነው አባቴ ለቀየል እንኳን ታዝኖለታል። እግዚአብሔር ይራራል፣ ያዝናል እግዚአብሔር ያዝናላው ለክፎችም ለአመፀኞችም ለቀየላውያንም ቢሆን ይታገሳል እግዚአብሔር ይታገሳል ማለት አያባክንም ማለት አይደለም አያቅበዘብዝም ማለት አይደለም ሰላም አይነሳም ማለት አይደለም እግዚአብሔር የአቤል ደም በከንቱ ፈሱ አይቀርም ዛሬ የሚያለቅሱ እናቶቻችን እህቶቻችን አባቶቻችን ወንድሞቻችን ህፃናቶች ወላጆቻችን የተገደሉባቸው ብዙ ናቸው መድረስ የምንችል እንደርሳለን ማገዝ የምትችሉ አግዙ። መተጋገዝ የምትችሉ አግዙ። አጽናኑ፣ ህዝቤን አጽናኑ ብሏል። እግዚአብሔር ህዝቤን አጽናኑ። አቤል ሁኑለት በቃ። ስታጽናኑ እግዚአብሔር ወደ እናንተና ወደ ማጽናናታችሁ ይመለከታል። እግዚአብሔር አጽናኑልኝ ነው የሚለው፣ እርዱልኝ፣ አግዙልኝ። የተራቡትን፣ የተጠሙትን፣ ስራ የፈቱትን፣ በመንገድ ዳር ልማት፣ በወንዝ ዳር ልማት፣ በከተማ ልማት፣ በፕሮጀክቶች ምክንያት፣ በባለሀብቶች ሴራ፣ በባለስልጣኖች በቀሺ ማስተዳደር የተፈናቀሉትን ህዝቤን አጽና፣ ነው የምታጽናኑት፤ ዘመዳችሁ ስለሆነ ወገናችሁ ስለሆነ ስለምታውቁት መሆን የለበት። አጽናኑት ብቻ። እናንተ የሚጠበቅባችሁን አድርጉ፤ ምክንያቱም እግዚአብሔር ወደ እናንተና ወደ ማጽናናታችሁ ተመልክቶ እንዲባርካችሁ ነው። እግዚአብሔር በረከትን አገኙበት ዛቁ፣ በቃ እግዚአብሔር በረከት ንፈሱ። ለድሃና ለችግረኛ የሚረራ ለእግዚአብሔር ያበድራል እኮ ነው የሚለው በባንክ ቤት ብድር ስንት ነው የሚታሰብልን? ሲበደር ወይ ስታበድረው ለሰው ስታበድር በወለድ ነዋ። ለእግዚአብሔር ስታበድር እንዴት ነው የሚመለስልን? አቤት ቅዱስ ዮሐንስ አፈወርቅ ወርቅ የሚለው ቀሲስ መብራቱ ዶክተር ከካናዳ ላኩልኝ ሆሚሊ ላይ የዘፍጥረት ድርሳኑን እያነበብኩት ሶስተኛው ክፍል ላይ ደረስኩ። ስንት ቀን ፈጀብኝ። እንግሊዘኛ እንደ ጎበዞቹ እንደናንተ ብችል በቶሎ ላስ አረጋት ነበር አርባ አምስት ስብከት ውስጥ ገና ሶስተኛው ላይ ነኝ እና እንዴት ደስ ይላል። ግን እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃዬል ግን አልተመለከተም። እንኳን ወደ መስዋዕቱ ላይ ዛሬ ብር ያላቸው ብዙዎች አሉ። ቤት ያላቸው አሉ። መኪና፣ ንብረት፣ ሀብት ያላቸው፣ ስልጣን ያላቸው፣ ክብር ያላቸው፣ የተማሩ ሰዎች አሉ። እግዚአብሔር ወደ ኮተታቸው አያይም። እንኳን ወደ ኮተታቸው ወደ እነሱ አይመለከትም። ንጹ አይደለማ። ንጹ ሲሆን ነው እግዚአብሔር ወደ ሰውየው ካየ በኋላ ወደ በረከቱም ያየው። ስለዚህ ወደ አቤልና ወደ መስዋዕቱ አየ እግዚአብሔር። ዛሬ ለእያንዳንዱ ለሚፈሰው ነገር እግዚአብሔር ዋጋ ይወስዳል፣ ይቀበላል። ምድራችን ሰላም አታገኝም። ደግሞ ለክፎች ሰላም የላቸውም ተብሎ ተጽፏል እና አንዘን በሚደረጉ ነገሮች ክርስቲያን እንደ ከግብፅም የምንሰማው ነው፣ ከዩክሬናዊቷም በኢትዮጵያ ውስጥም በአዲስ አበባም በየገጠሩ በየከተማው ላይ በከንቱ የሚፈሱ ደሞችን እየሰማን ዝቋላም ላይ ሊሆን ይችላል የትም እየሰማን በምናዝነው ነገር ላይ መበሳጨት የለብንም። በቀል የኔ ነው እኔ እበቀላለሁ ብሏል እግዚአብሔር። አንተ ተበቅለህ ልታስደስተን ትችላለህ። እኔ ተበቅሌ ላስደስት ትችላሉ አልችል ልትደሰተስ ትችላለህ በቀል እግዚአብሔር ነው። ቃዬልን በትክክል መበቀል የሚችለው እግዚአብሔር ብቻ ነው። ስለዚህ ለሚፈሰው ሰው ደስ እያለህ ቅበረው። ንጹህ ሰው ነው። በረከትህን፣ የእሱን በረከት ለእኔ አድርግልኝ እያለን እየዘመርን ነው መቅበር ያለብን ደስ እያለን። ሲሰርቁ አይደለም የተገደሉት፣ ሲቀሙ አይደለም፣ ሲያጭበረብሩ አይደለም። እና በሚሞቱ ንጹሐን ሰዎች ሕይወት ለነሱ አይደለም ማዘን ያለብን ለገዳዮቹ ለራሳችን ነው ማዘን ያለብን። ለክፉዎች ሰላም የላቸውማ። ገዳዮች ሰላም የላቸውም። በሴራ ይሁን በግልጽ በስውርም ሆነ በአደባባይ በምን በሚገሉ ሰዎች ምንም ሰላም የላቸውም። በልተው አይጠግቡ፣ ጠጥተው አይረኩ፣ አግኝተው አይሞላላቸው፣ ተምረው አይበስሉ። ክፉዎች ሰላም የላቸውም። የየትም ሀገር ሰው ይሁን የአሜሪካ አይደለም፣ አብረ ምንም ይሁን ቻይናዊ፣ ጃፓናዊ ብሎ ነገር የለም። ክፉ ከሆነ ሰላም የለውም። አቤልስ ባጭር የተቀጨመ መስሉ ግብጻዊቷ ሴት እንዳሉት ነው። ሁለቱ ልጆቻቸው ተገድለውባቸው ደስ ነው ያላቸው። እግዚአብሔርን አመሰገሙት። በረከት የእግዚአብሔር በረከት ቤታቸው መጣ። እስኪ አንድ ታሪክ ልጨምርና እንለፍ። ምክንያቱም የአቤል ደም በከንቱ ሲፈስ እግዚአብሔር ይጸየፋል ያዝናና በተቻለ መጠን ክፋት ላይ ያሉን ሰዎች ክፋታችንን እንተው፣ የምናዝን ሰዎች ደግሞ ሐዘናችንን እንመል እንቀንስ። እንደዚህ አይነት ክፉ ነገር እየሰማን ሲመጣ ጸሎት ነው ማብዛት እግዚአብሔር ነው ማመስገና እግዚአብሔር አልተው ከአትተዋቸው፣ ቤተሰቦቻቸውን አጽናና እያሉ መለመን ነው እግዚአብሔርን። በቃ በንጹሃን ሰው እኛም እንኳን ይሰማን የለ፣ ወደ እግዚአብሔር ከእግዚአብሔር ጋር መስማማት ነው። ለክፎች ሰላም አይሰጣቸውማ እግዚአብሔር እግዚአብሔር አይሰጥም ሰላም። የእርሱ ገንዘብ ነች ሀብት፣ የእሱ ደስታ፣ ፍቅር፣ ደህንነት፣ በረከት፣ ሁሉ ነገር የእሱ ነው። ለዚህ ነው ቅዱስ ዮሴፍ ልትደፍረው ያለችው ሴት ደፈረኝ ብላ እስር ቤት ስትከተው ዘመድ፣ ወገን፣ ቤተሰብ ስለሌለው እስር ቤት ገባ። ግን እግዚአብሔርም አብሮት ገባ ነው የሚለው መጽሐፍ ቅዱስ። ለምን ዛሬ በየአጋጣሚው ኃጢአት ለመስራት ያቆበቆብን ሰዎች እንደ ዮሴፍማ ብርቱ አይደለንም። እግዚአብሔር የእሱን አይነት ጽናት ያድልን፣ አሜን። በእውነት ሴቶችም ወንዶችም እግዚአብሔር የእሱን አይነታ ወሲብ በጊዜው ትዳር በጊዜው ኑሮ በጊዜው ህይወት በጊዜው እናደርጋለን ብለን የሰው ንብረት፣ የሰው ሀብት፣ የሰው ቤት፣ የሰው ደስታ አለመቀማት ከኛ ይጠበቃል። ክርስቲያን በቃ እንደ ቅዱስ ዮሴፍ ነው መሆን ያለበት። ህግ ሳይጻፍ ሙሴ ሳይወለድ ከአራት መቶ ዓመት በፊት ቅዱስ ዮሴፍ የአብርሃም የልጅ ልጅ የልጅ ልጅ ልጅ ቅዱስ ዮሴፍ በህገ ልቦና ነው ያለው። እኮ ነው ባለቤትሽ ያዝንብኛል፣ አይቻልም አይ ማን ያየናል ባክ ማንም አስወጥ ቻለሁ እናንተ ብቻ ይላል። በይ እኔ ማመልከው አምላክ እግዚአብሔር የትም አለ እና እዚህም ስላለ ሰው ባይ ማን ያይኛል፣ አንቺም አታውቂው፣ እኔ ማመልከው እግዚአብሔር ያይኛል። ስለዚህ ግፍ አልሰራም አለ አቤላዊ እ የአቤሌ ልጅ ልጅ የሆነ እስር ቤት ገባ። አብሮት እግዚአብሔር ገባ እስር ቤት። በጠላቶቹ ፊት በሰው ሀገር ላይ እስረኛውን እግዚአብሔር አውጥቶ ጠቅላይ ሚኒስትር አረገው። ምንም የሌለውን ዮሴፍ እግዚአብሔር ምንም ማድረግ ይችላል፣ ማስደሰት ይችላል። አንድ መረዳት ያለብን ነገር ክርስትና የሐዘን የመቆራፈድ የመጨማደድ የመሸማቀቅ የመበሳጨት ሃይማኖት አይደለም። እንደዛ ከሆነ ተሳስተናል። ከኔ ጀምሮ በጣም ብዙ የምናጉረመርምባቸው ጉዳዮች አሉ። አቤል ለመሆን በጣም በእውነት ብዙዎቻችን ሩቅ ነው። አንዳንዶቻችን ስማችን አቤል ሊወድ ይችላል፣ አቤል የሚል ህይወት ልጆች የምናውቃቸው ሰው አቤል ምንላቸው። እንዲ አቤልን ሕይወት ብናገኝ ግን እንዴት ደስ ይላል። ምክንያቱም አቤል አያዝንም፣ አይሸማቀቅም። ወንድሜ ካሁን ካሁን ሊመታኝ ነው ከኋላ ድንጋይ ይዞ ብየበት አይል። ወደኋላ ፈርቶ አይንቀሳቀስም። እግዚአብሔርን ተማምኖ ነው አቤል የሚኖረው። ወደፊት ነው የሚኖረው በልጆቼ ሚስቴ፣ ባሌ እንደዚህ ምናምን አይባልም። እግዚአብሔርን ተማምኖ የሚኖር ሰው ስለዛ ስለዚህ ስለ እንትና አያስብም። የድርሻውን ይወጣል። ቀረውን ለእግዚአብሔር ይሰጣል። የሚችለውን ያደርጋል። የቀረውን ለማን ይሰጣል? ለእግዚአብሔር። እግዚአብሔር ትክክለኛ ዳኛ ነው። ትክክለኛ ፈራጅ ነው። ሐቀኛ አባትና አምላክ ነው። ሐቀኛ አሳቢ ነው። የጎደለውን ጠቅላላ ይሞላል። ያዘኑትን ሰዎች እንባ ይጠርጋል። አይጠርግም? ይጠርጋል ለማለት ነው። ወንድም እህቶቼ በያላችሁበት አትዘኑ፣ ለእግዚአብሔር አሳልፈን እንስጥ ከእግዚአብሔር መጸለይ ነው የሚጠበቅብን፣ ይህን ክፉ ጊዜ እንዲያሳልፍልን፣ እንዲያጽናና፣ እንዲያበረታን ከእግዚአብሔር ጋር መነጋገር ነው ያለብን ለማለት ነው የምፈልገው። አይመስላችሁም? እስቲ ሀሳብ አስተያየቶቻችሁን ስጡ፣ አጋሩ፣ ሰብስክራይብም አድርጉ። መልካም ጊዜ ይሆንላችሁ፣ እንዲመቻችሁ እመኝላችኋለሁ።